የዛሬ ሳሙና በጣም ነው የሚለየው፣ በጣም ይለያል የምር በቃ። ይህንን ሳሙና ካልሰራችሁ ካልተጠቀማችሁ እውነትም እናንተ በቃ እስካሁን ተሸውዳችኋልና፣ አሰራሩ በጣም ቀላል እቤት ውስጥ ባለ ነገር እንዳውም በምትጥሉት ነገር መስራት የምትችሉት ነው እና አሰራሩ በጣም ነው ቀለል ያለ ያናክል የሚከብድ አይደለም። ሰላም ቤተሰብ እንዴት ናቸው? ሰላም ናቸው ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ ይህንን ይመሰለ ሳሙና አብረን እንሰራለን። እስከ መጨረሻ ቪዲዮውን አይታችሁ እናንተም ደግሞ ብትሰሩት ብትሞክሩት በእርግጠኝነት ወጪም ትቆጥባላችሁ እንዲሁም ደግሞ ራሳችሁንም ትንከባከባላችሁና፣ በመጀመሪያ ደረጃ እዚ ጋር እኔ የሩዝ ዱቄት ነው ያለኝ። የሩዝ ዱቄት ተጠቅሜያለሁ። በዚህ አጋጣሚ ይሄ የሩዝ ዱቄት ሁሉንም ተጠቅሜዋለሁ፣ መጨረሻ ስላልቀረጽኩት ነው። እናንተ የሚበቃችሁን አክል መጠቀም ትችላላችሁ። በዚህ መልኩ እበጠብጠዋለሁኝ። እንዲሁም ደግሞ እናንተ የሩ ዱቄት ከሌላችሁ ሩዝ ካላችሁ ሩዝ ቀቅላችሁ ወይም ደግሞ ሩዙን አጥባችሁት አድርቃችሁ ፈጭታችሁ በሱ ራሱ መስራት ትችላላችሁ። አሰራሩ በጣም ቀላል ነው። እንዴት እንደሚፈጭ ራሱ ከዚህ በፊት ሰርቼዋለሁና እሱም የናክል የሚከብድ አይደለም። ከዛ በኋላ በዚህ መልኩ እንደዚህ ሩዙን በዚህ መልኩ እንትን ከበጠበጥኩ በኋላ እርድ ጨምርበታለሁ። እርድ ደግሞ እርድ ለፊት ጥራትና እንዲሁም ለቆዳ ጥራት በጣም አሪፍ ነው። እንዲሁም ደግሞ ለፊታችሁ የሚሆን እርድ ፋርማሲ ብትገዙ በጣም አሪፍ ነው። ምናልባት የወጥ እርድ ባትጠቀሙ ለፊታችሁ አንዳንዴ ያው ሁላ ንም አንድ አይደለንም እና የሁላችንም ፊት ስለሚለያይ አንዳንዴ አላርጂ ያለባችሁ ልጆች ካላችሁ ከቅመማ ቅመም ውጭ ከቅመማ ቅመም ነፃ የሆነ ብትጠቀሙ በጣም አሪፍ ነው። እንደነገርኳቸው ቅድም ያው ጨምሮ ያለው ዱቄቱ እና እዚህ ጋር ደግሞ የጨመርኩት እርድ ትንሽ ነው፣ ብዙም አልጨመርኩም። ብዙ ለመጨመር አልፈለኩም እና ትንሽዬ እርድ ለከለር፣ ከለሩ አሪፍ ከለር እንዲሰጥልኝ፣ ሳሙናው ነጭ ሳሙና እንዲሆንብኝ አልፈለግኩ ነገር ግን እናንተ በዚህኛውም እንደዚህ ብቻ መስራት ትችላላችሁ፣ እርድ ሳትጨምሩበት። በሩዝ ዱቄት ብቻ መስራት ትችላላችሁ። የመጀመሪያው እንደዚህ በጥብጠን እንደዚህ ካዘጋጀን በኋላ ወደ ሁለተኛው ደግሞ እንሄዳለን። የሁለተኛው ደግሞ በጣም ቀላል፣ የምር እስካሁን እንዴት ተሸወድኩ ነው የምትሉት እናንተ ራሱ ከሰራችሁና ከሞከራችሁ ማለት ነው። በመጀመሪያ ደረጃ እዚህጋ ብርትኳን አለኝ እና ብርትኳን የምበላው ብርትኳን ነበር። የብርትኳኑ ልጣጭ ነው የተጠቀምኩት። የብርትኳኑ ልጣጭ በእንደዚህ መልኩ እንትን ካላችሁ በኋላ ነጩ ፓርት ግን ታወጡ ትመጡታላችሁ ነጩ ፓርት መውጣት አለበት። ያለበለዛ እንትኑ እንደፈለጋችሁ አይሰጣችሁ ማለት ነው። ከለሩ ራሱ አሪፍ ከለር አይሆንላችሁም። እና ይህኛው ነጩ ፓርት በደንብ ፍቅፍቄ አውጥቸዋለውኝ እንደምታዩት ቪዲዮ እንዳይረዝምባችሁ ብዬ በጣም አፈጣጥኘዋለው። እና ነጩን ፓርት እንደዚህ በደንብ ፍቅፍቅ አድርጋችሁ የብርትኳኑን ልጣጭ ካወጣችሁ በኋላ በሰዓት ታደረጉታላችሁ ተቃቀሉታላችሁ እና ያ አብረን እንሰረዋለን እና አጋጣሚ ላይክ ኮመንት ሼር እያደረጋችሁ ለምታበረታቱኝ በጣም አመሰግናለሁ እንዲሁም ደግሞ ቻናሌ ምን እንደሆነ አላቅም በጣም የተመታ ቻናል ሆነዋል ሸር አድርጉ ነባሮች ማለት ነው እና ሸር ላይክ እያደረጋችሁ ብታበረታቱኝ ምንም ችግር የለም ከዛ በኋላ እዚ ጋር እንደነገርኳችሁ በመጨረሻ ሙቁ ውሃ ጨምሬ ለአምስት ደቂቃ አምስት ደቂቃ ነው እሳት ላይ ያቆየውት ለምን በደንብ እንዲፈጭልኝ ስለፈለግኩኝ እና ወይም ደግሞ ጥቅሙንም በደንብ እንዲወጣልኝ ስለፈለግኩ ነው። ከዛ ውሃው ራሱን ነው የተጠቀምኩት። ውሃ ግን መቀነስ ትችላላችሁ እናንተ። እኔ ሁሉንም ውሃ አልተጠቀምኩትም ትንሽ ቀነስ አደረግኩ። ለምን እንትን እንዳይልብኝ ብዬ እንዳይቀጥንብኝ፣ በጣም እንዳይቀጥንብኝ ብዬ እንደዚህ እንትን አልኩኝ። በዚህ አጋጣሚ አሁን የብርቱካን ልጣጭ ብዙዎቻችን ቤት ውስጥ በልተን የምንጥለው ነው እና ነገር ግን የብርቱካን ልጣጭ ብዙ ጥቅሞች አሉት። እናንተም ደግሞ ሰርች አድርጋችሁ ብታ ሲታዩ እንደዚህ ከምትጠሉት ደግሞ የፊት ማስክ የተለያዩ ውህዶች ሰርታችሁ እራሳችሁ ብትቀቡ በጣም አሪፍ ነው። ያው ሰው ለመሳ ለምንድን ነው? ለ ለመሳጅ አላልኩም። ማው መሳጅ የሚደረግበት ቤቶች የተለያዩ ግብአቶች አሉና አይቼ በቀደም ግርም ነው ያለኝ። እዚህ እኮ ቤት ያሉ ነገሮች ናቸው። እኛ ግን ስንፍናችን ነው እንጂ ብዙ ሌሎች ታዋቂ ነን ባዮች የሚጠቀሙት ሁሉ ቤትኛ ቤት ውስጥ ያሉ ነገሮች ናቸው እና እናንተም ደግሞ ብትጠቀሙት በጣም ውጤታማ ትሆናላችሁ። አላርጂ ከሌለባችሁ ማለት ነው። አላርጂ ካለባችሁ ግን ከዛ ነገር መራቅ ነው ያለባችሁ ማለት ነው። ከዛ በኋላ በዚህ መልኩ ከፈጨው በኋላ በመፍጫ አይታችኋል። በመፍጫ ጨምሮ ያለው ከፈጨው በኋላ ምን አደረግኩ? እንደዚህ አጠለልኩት። በነጠላ የፈለግኩት እኔ በቃ ዋናው ጥቅሙ ወጥቶልኛል። ዞሮ ዞሮ ትንሽዬ ነው የቀረው። ከዛ እዚ ጋር ናቹራል ሶፕ ነው ሁሌ ሳሙናው፣ አሳይን ሳሙና፣ አሳይን ኦሪጂናል ናቹራል ሶፕ ነው የሚለው ይሄ። ከዛ እዚ ጋር ላይፍ ቦይ አመጣውላችሁ። በላይፍ ቦይ መስራት ትችላላችሁ። እና ብዙዎቻችሁ ጥያቄም ስለጠየቃችን በተለይ በቲክቶክ በጣም ነው ብዙ ሰው ጥያቄ የሚጠይቀውና ናቹራል ሶፕ ነው የሚለው ማለት ነው። ስሙን አታሳይም ለክፋትች፣ በቃ ማለት ያው ሰው እንግዲህ ካየ አንድ ነገር፣ እኔ ካየው በነገራችን ላይ ለመስራት ካሰብኩ ማለት ነው ምንም ነገር አይገድበኝም። እና በጣም እኔ እንጃ ያው ሌላ ደግሞ ሌላው ሰው ደግሞ የተለየ ነው ማለት ነው። እና ለማንኛውም የኛው ሳሙና ካገኛችሁት በዚህ ብትሰሩ በጣም አሪፍ ነው። ከሌላችሁ ደግሞ በዛኛው በላይፍ ቦይ ወይም ደግሞ እናንተ በምትጠቀሙ ዶቭ ሳሙና፣ የተለያዩ ሳሙናዎች አሉና በእሱ በሱ ሳሙና ሰርታችሁ በአንድ ሳሙና አንድ ሳሙና ተጠቅማችሁ ግን አምስት ስድስት ሰባት ማውጣት ትችላላችሁ ወጪያችሁን ጥቁ እና በዚህ መልኩ ብትጠቀሙ በጣም አሪፍ ነው። በቀጣይ ግን የገላ ሳሙና ሰራላቸዋለሁ። ደረቅ የገላ ሳሙና ሰራለሁ። በላይፊ ወይ እንደ እግዚአብሔር ፍቃድ እሱም በሌላ መንገድ ሰርቼ ያሳያቸዋለሁ። እና አንዳንዴ የእኛዎቹ በነገራችን ላይ አንዳንዶቹ ሳሙኖች ቶሎ አይቀልጡም እና ይሄኛው ግን ምንም ለመቅለጥ ምንም እንትን አይለውም። በቃ ወዲያውኑ ነው የሚቀልጠው። ብዙዎቻችሁ ደግሞ ጥያቄ እንዴት ነው ሳሙናው የምታቀልጭው? ሳሙናው ደግሞ አሁን ታዩታላችሁ እንዴት እንደማቀልጠው እንደዚህ እንትን ከቆራረኩ በኋላ በጣም ይሄ ሳሙና በጣም ቀላል ነው። ብታገኙት በጣም አሪፍ ነበር። እንዲሁም ደግሞ ኦሪጂናል ምንም ነገር የሌለበት እዚህ ጋር እንዳያችሁት ውሃ አፍልቼ ከስር ውሃ እየፈላ ከዛ ከላይ ያደረኩት እስቲም እየሆነ በሙቀቱ ብቻ ሳሙናው ይቀልጣል ማለት ነው። እና በጣም ቀላል ነው ሳሙናውም የምናቀልጥበት መንገድ ያናክል የተወዘጋገበ አይደለም። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ደግሞ በላይክ ኮመንት፣ ሼር ለምታበረታቱኝ በጣም አመሰግናለሁ ማለት ነው። የተለያዩ ቪዲዮዎች የውበት፣ የጸጉር፣ የተለያዩ ነገሮች እለቃለሁና እንግዲህ ገብታች ሁለቱ እንድታበረታቱኝ ማለት ነው። ከዛ በኋላ በዚህ መልኩ ከቀለጠልኝ በኋላ ቀይር ያለው በነገራችን ላይ እንትነው አቃጠለኝና፣ ቀየርኩት። ውሃው በጣም ተንተከተከ። ከዛ ምን አደረግኩት? ያንን ያቀለኩት ሳሙና ለሁለት አካፈልኩት። ቅድም ያዘጋጀውት የሩዝ ዱቄቱ ክሬምና እንዲሁም ደግሞ ምንድ ነው የእርዱ ክሬም አንድ ላይ ከዛ አንድ ላይ ያደባለቅኩና በዚህ መልኩ አንድ ላይ ያደባለቁ። ከዛ በኋላ ደግሞ የብርትኳኑ ክሬም ደግሞ እንደዚህ አረኩና የቀረውን ሳሙና ጨመርኩ። አንድ ላይ በደንብ አዋሃድኩት። እንደዚህ በጣም ቀላል ነው አሰራሩ። ያናክል ምንም የሚዝ ነገር አይደለም። እና የምር ብዙ ደቂቃ አይፈጅባችሁም። እኔ ዛሬ በዛሬ ነው የተሰራው። ከዛ ደግሞ አብዛኞቻቸው ከዚህ ጋር ቤቢ ኦይል ነው ቀብቼዋለሁ። እንትኑ መቀባት አለባችሁ የምትሰሩበት እቃ እንዳይዝባችሁና እንዲሁም ደግሞ ከላይ ደግሞ ቤቢ ኦይል ከስር ደግሞ አንድ ላይ ደግሞ ቤቢ ኦይል ጨምሬያለሁ። በካሜራ አልቀረጽኩትም ነበር፣ አልተመቸኝም ነበር ማለት ነው። ከዛ በኋላ በዚህ መልኩ ከታለው አስቀምጣለሁኝ። እናንተ ባላችሁን መጨመር ትችላላችሁ። ከዛ ከፍሪጅ ውጭ፣ ፍሪጅ አላስቀመጥኩትም። እግዚአብሔርን ለሶስት ሰዓት 12 ሰዓት ዛሬ 12 ሰዓት ሰራሁት። አሁን ቅድም 9 ሰዓት ሶስት ሰዓት ቀረጽኩት። ለሶስት ሰዓት ውጭ ነበር። ፍሪጅ አያስፈልገውም። ከዛ በኋላ ለውጭ ላይ ለሳምንት አስቀምጡት። እዚህ ገዛ እዚ ጋ ለሽታ ሽታ እንዴት ደስ እንደሚል ሞክሩት። የምትቀቡ ሽቶ ካላችሁ ሽቶ እንትን በሉበት ማለት ነው። እዚጋ እንዳያችሁ አስቀምጭው ነው እንደዚ ያሳየዋችሁና ሽቶ እንትን አልኩበት። በጣም ነው ደስ የሚለው ሽታ፣ በጣም አሪፍ ነው። የሽቶውን ሽታ ይዞ ይወጣል። ለሰው ራሱ ስጦታ ብትሰጡ ያናክል እንትን አይላችሁም እና ከዛ በቃ እንደዚህ ሆነልኝ። ከሶስት ሰዓት በኋላ እንደዚህ ወጣ። ራሱ ደረቀ ድርቅ ለማለት ደግሞ በደንብ ድርቅ ለማለት እስከ ሳምንት ይፈጃልና እስከ ሳምንት ውጭ ሳይሆን ቤት ውስጥ ዝም ብላችሁ ቤት አስቀምጡት። እና ያው በኮመንት መልሽ ያለው እርግጥ ፍሪጅ ውስጥ ነው ያስቀመጥኩት፣ ሰርቼ ውላላችሁኝ እንዲሁም በኮመንት መልሽ ያለው እና እንደዚህ ከሰራችሁ በኋላ ፍሪጅም አያስፈልገውም፣ ውጭ አስቀምጡት፣ እየተጠቀማችሁበት ራሱ እየደረቀ ያልቃል። የኔ ሳሙና ይኸው ሶስት ሳምንት ሆነ መሰለኝ፣ ከሰራውና ጨረስኩት። አንድ አለኝና አንድ ሲቀረኝ ነው የሰራሁት፣ ይኛው እንዲደርቅልኝ ብዬ። ከዛ በኋላ እንደዚህ ሞክር ያሳየዋችሁ። የዛሬ ቪዲዮ ይህንን ይመስል ነበርና ሁለቱም ሳሙና ሞክር ያሳያቸዋለሁና በጣም ምርጥ በቃ ምርጥ ሆኖ ነው የወጣልኝና በጣም ነው የወደድኩት። እናንተም ትወዱታላችሁ። የምር በዚህ መልኩ ሞክሩት። አሰራሩ በጣም ቀላል ነው። ያን ያክል የሚያንዛዛ አሰራር አይደለምና እንዲሁም ደግሞ ወጪያችሁ ትቆጥባላችሁ። በተለይ ደግሞ በነገራችን ላይ ቢዝነስ ለመስራት ለምታስቡ ያሳብ ልስጣችሁ እና ይህንን ሳሙና አገር ቤት ካላችሁ ሰርታችሁ መሸጥ ትችላላችሁ። ትርፋማ ትሆናላችሁ ብዬ አስባለሁ እና ምክንያቱም ብዙዎቹ ለውበታቸው በሁኑ ሰዓት ሁሉም ሰው ለውበቱ ነው የሚጨነቀው። ስለዚህ ቤት ውስጥ ደግሞ የተሰራ ነገርን የመሰለ ነገር የለም። ለማንኛውም በሌላ ቪዲዮ እንገናኛለን። ቪዲዮን ሰብስክራይብ አድርጉ። ባይ ላይክ